አሰላም አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት የአላህ ሰላም እናንተ ጋ ይሆን እና ውዶቼ ሰብስክራይብ እያረጋችሁ አደራችሁን አበረታቱኝ። አስር ሺ ያስገቡኝ በአላህ እና በአላህ ብዬ ልለምናችሁ። እንግዲህ አስር ሺ እንድገባ ሰብስክራይብ እያረጋችሁ ቪዲዮዬንም ላይክ እያረጋችሁ አበረታቱኝ። ካለ እናንተ ማንም የለኝም ከአላህ በታች መቼስ ሰው ነው ለሰው ያለው። ስለዚህ አበረታቶኝ ነው ምላችሁ። በጣም ነው የማመሰግናችሁ ደግሞ ላይ ሰብስክራይብ ለምታረጉት ላይክ ለምታረጉትም በጣም ነው ማመሰግነው። አላጀዛችሁ ንቃላችሁ። እና ዛሬ ሰኢድ እንዳያችሁት ፎቶ ለቋል። በሱ ፎቶ ልስራበት ብዬ መጣው ማለት ነው። ማሻ አላህ ለምን ይመስልች? አሁን ገና ከስንት መከራ በኋላ ከስንት ያኔ እንግልት በኋላ ሰኢድ ዛሬ ቆንጆ ሴት ይዞ መጥተዋል። አረብ ሴት አረብ ናት። አድል ግን እንግዲህ አረብ ሴት ይዞ መጥቶ ሰርጋችን ቀርቧል፣ ቀጠሮ ይዘናል ብሏል ማለት ነው። ይሄው እንደዚህ ቁጭ ብለው አበባ እየሰጣት፣ ፍቅሩን ካሁኑ እየገለጸላት ነው ማለት ነው። ጋይስ እና ማሻአላህ ብለናል። መብሩክ፣ መብሩክ። የአማራ ተዳሪ ይሆን እና በቃ ለሁሉ ነገር የምትሆንለት ለሁሉ ያኔ ብዙ መከራ አሳልፏል ሰኢድ። ያንን መከራ በሙሉ የምሸፈንለት ሴት፣ የምታታገዝለት ሴት ትሁንለት። እንግዲህ ዱአ ነው የምናደርግለት። ማሻአላህ መብሩክ ብለናል። ለማንኛውም ለምን ሰኢድ ሱመየ ከሱመየ ከተለያዩ ጀምሮ በጣም ሲንገላታ ነበር። እንግዲህ መጨረሻ ላይ ሆው እቺን መሰለች ቆንጆ ይሆን ጥብቅ ብለዋል። ሰርጋቸውን በቅርብ ነው መሰለኝ እንግዲህ ሰርጋቸው እስከሚደርስ እኛ ደግሞ በዚችው ፎቶ እንጽናና ነው ምለው። ሶማያ ግን ምን ይውጣታል? ጋይስ ወይኔ! ሶማያ እኛ በሾች ግን እንዲሁ ነው ይሄው። ስንግደረደር ስንሽኩርመም እና በቃ እንትን ስንል አንዴ ጥጋብ ነገር የታቀላችሁ ያኔ ራስን ማካበር ነገር ሲሰማን የበለጠው አንቁጭ አረገላት ማለት ነው። እንግዲህ እች ስርም እየሄደ ሱማያ መቸስ በጥፊ አትላት። ባሌ ባሌ ነው። ኦፊሻል ፊቺው ተፋችው አትላት። ሰኢድ ራሱ ተናግሯል። ከዚህም በቪዲዮ ቪዲዮ የለቀቀው ላይ አሁን አሁን ወተሽ እንመለስ፣ ሌላ ነገር ውስጥ አልገባ እመለሳለሁ፣ ምት ከሆነ ወተሽ ተናገሪ። እምቢ ካልሽ ግን አሁን ማገባት ልጅ ሮዛንም አባረሻታል፣ ሌሎችንም እንደዚያ በጥፊ እያልሽ ሌሎን አስረሽ እየደበደብሽ እንትን ብለሻል፣ ዝም ብያለሁ እቺን ማገባትን ማገባት ሴት እንኳን ሰፈራ ደርሰሽ እሷ ላይ የሆነ ነገር መፈጸምተኝና ስሟን ራሱ ብታጠፊ ሌላ ነገር ነው የሚፈጠረው ብሎ ማስጠንቀቅ ያሳቷታል ማለት ነው። እንግዲህ እያየ ፈልገሽ ነው ቢያልሹ ስለዚህ ምንም ግን እንደ ተረሳሽ ወቂው አሁን፣ በቃ ሱመያ እንደ ተረሳሽ ወቂዎች እኔ መሰለኝ። ሴትየዋ አግኝቶ እንደ ተረሳሽ ወቂ እና ብዙ ልጆች ነው የምፈልገው አለ አላ ብዙ ልጆች ምንታ እነዛ ነው ማለት ነው። ጋይስ ግን ታምራለች፣ ማሻላ ታምራለች። እና እውነትም ከየመኒ ዋው ያለውን እንግዲህ ተገበረ ማለት ነው እልልል የለለል በሉል እና ማሻ አላህ ማብሩክ በሉለት እንደዛ ነው የምላችሁ ውዶቼ እኔ ደግሞ ይህን ሰሞን ስልኩ ትናንትና ጫልቱናት ማናት ቪዲዮ ሰርታ ነበር የሰኢድ ስልክ አይናሳም ስልኩ እምቢ አለኝ የሀጂም እምቢ አለኝ ሰትን ነበር እና የሆነ አደጋ ደርሶበት ይሆን ለምን ይሄው ሀጂ እገለዋለሁ ብሎ ሽጉጥ ይዞ እየተደባበቀ እየጠበቀው ነበር ሲሉ ማለት ነው እና እኔ ደግሞ የሆነ ነገር ደርሶበት ነው እንደ ሰይድ ምን ነው ተፋ ነበር አልহামዱሊላህ ሰላም ነው ሁሉ ሰላም ነው ይሄው ይዞ ብቅ ብሏል ማሻአላህ ኮንግራቹሌሽን ማበረክ ብለናል ደስ ብሎናል እንኳን ደስ አለ ግን ሮዛ ሮዛም ቢያገባት ከሌላ ዜጋ ይሁን እንግዲህ ያኔ እሱም ከስንት ስቃይ በኋላ ነው ሄዶችን ያገኘው ሮዛን ቢያገባት ነበር ለማለት ሱማያ አልፈለገችም። እንግዲህ ሁሉም ነገር ባለበት ቦታ ያኔ ርስቅሽ ርስቃችሁ ባለበት ቦታ ነው እንጂ አላካል ነው እንጂ አይሆንም። ለማንኛውም ጥሩ ትዳር ይሆንላቸው ዱዋ አድርጎላቸው። እንደዛ ነው የምላችሁ ጋይስ። እንግዲህ ወሬ ማላበዛባችሁ ያየሁትን ከምቀባጥር ላይክ እያደረጋችሁ ቪዲዮውን የሰኢድን የሰርጋቸውን ቪዲዮ እንጠብቃለን፣ ማለት ነው። በጣም ነው። አመሰግናችሁ። ባይ ባይ።